ያላቸው ልጅቷን ወደ ሌላ ሀገር ለመሸኘት አልቻሉም። ያላቸው አማራጭ እንግዲህ አንዲት ክፍል ውስጥ አሽገው ማስቀመጥ ነው። ይህን ደግሞ እንግዲህ የልዑል ሰዎች ናቸው ተከታትለው እንትን ያሉት ያገኟት እግዚአብሔርን በጣም እኔ እኔ ደስ ብሎኛል በጣም ነው የምላቸው። አስቡት ወደ ሌላ ሀገር ወይ የሆነ ቢሸኟት አቤል ባላጠፋበት እንትን ባልዋለበት ኩበት ለቀማ ምንድን ነው? ከፍት ባልዋለበት ላም ባልዋለበት ኩበት ለቀማ ዝም ብሎ ድካም ነበር እና የሚሆነው ግን ደግሞ እውነትን ይዛችሁ ስትጓዙ እንደዚህ ነው። በምትሄዱበት ሁሉ ስኬታማ ነው የምትሆኑት። አቤል፣ እኔ ለአቤል ደስ ብሎኛል። ከዚህ በላይ ደስታ የለም። ገና ገና ገና ነፃነቱ ገና ይሄ ሀብሎ ገና እየተጀመረ ነው። እነሱ ሆን ብለው ቪዲዮ የማይጭኑት መረጃዎች እንዳይወጡ ለማድረግ ነው እንጂ፣ እያንዳንዱን እየገቡበት እየገቡ እየለቀሟቸው ነው ያሉት። ትናንት ዕለት ልዑል የጻፈውን እንትን አሳይቻችኋል። ምን ማለት ያላያችሁ ትገብታችሁ ማየት ትችላላችሁ። የራሱ ፖስት የሚደረግበት ጋር ምንም ነገር ሰላም እንደሆነ ማለት ነው። ትክክለኛ ቪዲዮ ለምን አይለቁም? ምናምን የሚልም ጥያቄዎች ስላሉ እሱንም በዛው ከስር ተጽፎላችኋል ማንበብ ትችላላችሁ። እንግዲህ እግዚአብሔር ሲያጋልጥ፣ እንግዲህ እችን ወራዳ ሴት የት አባቷ እንደምትገባ አላቅም፣ የት አባቷ እንደምትገባ እዛ ቤት ውስጥ እንደውም ዋናዋ ተጠርጣሪ መሆን ያለባት የቤት ሰራተኛ ናት፣ በር ከፍታ ያስገባችው እዛ ቤት ውስጥ ሬሳ ሲገባ ባይ ናቸው። ያዩት ዘበኛውና ሰራተኛው ናቸው፣ መጠየቅ ያለባቸው አቤል ሳይሆን። እንግዲህ ከየት ሊወስዷት እንዳሰቡ አላውቅም፣ ጊዜ አላገኙም። ጠዋትም ማታም ሌሊት ሁሉ እየተከታተሏቸው ስለሆኑ ሲመሽላቸው ልጅቷን አውጥተው ወደ ሌላ ሀገር ለመውሰድ ፈልገው ነበር፣ ግን አልተሳካላቸውም። እንደምታዩት ነው። እጅ ከፍንጅ እየተያዙ ነው። ባለፈው ዘበኛውን ወደ ሌላ ቦታ ሊወስድ ሲል እጅ ከፍንጅ ያዙት። የአሁኑ ደግሞ ሰራተኛዋ። ከዚህ በላይ ደስታ የለም። አቤል በጣም እድለኛ ነው፣ ልዑል ከጎኑ ስለሆነ ማለት ነው። እንግዲህ የልዑል ሰዎች ናቸው ይህን ሁሉ እያሳኩ ያሉት ይህ ሁሉ ሰርፕራይዝ የሚያደርጋቸው እየደከሙ ያለ እንቅልፍ ብርድ አይሉ ምን አይሉ እየተፈራረቀባቸው፣ እነሱ ግን አቤልን ነፃ ለማውጣት ይው እንደምታዩት ነው። እንግዲህ በጣም አዳዲስ አዳዲስ ነገሮች እያመጡ ነው። ደግሞ አብዛኞቻችሁ እነ ልዑል አቤል ጋም ዘላለም ጋር ፖስት አይደረግም ቪዲዮ ምንድን ነው እያላችሁ ተናገሩ እኮ እነሱ እኮ ቪዲዮ የማይፖስቱበት ምክንያት መረጃ እንዳይወጣ በማለት ነው። ሌላ ነገር አይደለም። ችግር ኑሮ አይደለም፣ ምንም ችግር የለም ብለው ራሳቸው በጽሁፍ ተናግረዋል። ምን በላት ያላያችሁ ካላችሁ ደግሜ እነግራችኋለሁ። የልዑል ቪዲዮ ፖስት የሚደረግበት እዛ ጋር ሄዳችሁ ኮሜንት ስር የተጻፈ ጽሁፍ ረጅም ጽሁፍ አለ። እሱንም ስታነቡ ትንት ማለት ትችላላችሁ። ዛሬ ግን በዚች ወራዳ የቤት ሰራተኛዋን የመጣሁት እና እናንተንም እንግዲህ ልንገራችሁ ብዬ ነው። ልጅቷ ያለችበት ቦታ ታይቶ ተገኝቷል ማለት ነው። ያው እጃቸው ውስጥ እስከምትገባ ድረስ እንግዲህ እየተከታተሉ ነው ያሉት። ቀጣይ ደግሞ ይዘዋት እንደሚመጡ ደግሞ ምንም ጥርጥር የለንም። ምክንያቱም ቦታው ከታወቀ የግዴታ መያዟ ስለማይቀር ማለት ነው። እነሱ ያው አልመቻችላቸው ብለው ነው እንጂ ልጅቷን ለማውጣት ነበር፣ ወደ ሌላ ሀገር ለመሸኘት ነበር። ግን የልኡል ሰዎች በግራም በቀኝም እያናፈጧቸው ምንድን ነው የሚባለው እያናፈሷቸው ነው፣ በግራም በቀኝም ይዘዋቸዋል። ለዛ ነው በቃ ቦታ አላገኙም፣ ልጅቷን ለማሸሽ። ያው እንግዲህ ሀቤል ነፃ መውጣት ስላለበት እኔ ሁሉ ድካሜ ሁሉ ልፋት ምንም ነገር ባልዋለበት ባልሰራው ሶስት ቀን ሙሉ ከቤት ታሽጎ እስር ቤት ቆይቶ ነበር እኮ የተወሰነ ጊዜ ታስሮ ነበር ከዛ በኋላ ነው ተለቆ ውጭ ላይ ሁነህ ጉዳይህን ተከታተል ተብሎ እንግዲህ ለሶስት ቀን ያለው አቤል ሶስት ቀን ምናምን ነው የተሰጠው ከዛ በኋላ እንግዲህ እነዚህ ትክክለኛ ገዳዮች ካልተገኙ አቤል እንደሚታሰር ነው እንግዲህ የተናገረው ማለት ነው። ግን ደግሞ ፈጣሪ ደግሞ የእውነት አምላክ እውነትን ለማውጣት ሲል እንግዲህ የቤት ሰራተኛው እና ዘበኛው ከተገኙ ሳይወዱ በግዳቸው እንግዲህ ያው በጸባይም ባይናገሩም እያጋጩም ቢሆን እውነትን እንዲያወጡ ማድረግ አለባቸው። እዛ ቤት ውስጥ ሆን ብለው ማን አምጥቶ እዛ እንዳስቀመጠ የግዴታ መናገር አለባቸው። አቤል መታሰርም የለበትም። የእውነት በጣም ጀግና ሰው ነው። ለሰው ብሎ ነው ይህ ሁሉ ስቃይ የገባበት። እሱ በራሱ እንትን አይደለም። አንደኛ እናቱ ይሄን ነገር ከሰሙ በኋላ በጣም እንትን ብለዋል። በጣም ከምላችሁ በላይ ማለት ነው። እውነታቸውን ነው። በሷ ቦታ ብትሆኑ እናት ትንሽ ለልጇ ይሄንን ያላረገ አረግ ብለው የእንትን ፍርድ ሲፈርዱበት እናት እንትን ማለት አትችልም አትችልም በቃ። ግን ደግሞ እግዚአብሔር ይመስገን በቃ፣ ከዚህ በላይ ደስታ የለም። እንግዲህ አቤል በጣም ብዙ ደክሟል፣ ብዙ ለፍቷል፣ የሁሉ ነገር እንትን ብሎ አልፎ። በዚህ ሰራተኛዋና ዘበኛው ከተገኙ አቤል ነጻ ይወጣል ብዬ ነው ማስበው። እንግዲህ እናንተም በጸሎታችሁ አስቡት። ቀጣይ ደግሞ እንግዲህ የማን ተራ እንደምን አብረን የምናየው ይሆናል። ልውላችንም እንግዲህ ጠዋት ማታ እንግዲህ የአቤልን ጉዳይ እየተከታተለ ከገቡበት እየገቡ እየያዟቸው ነው ማለት ነው። እነሱ ለመሸሽ ነበር ግን አላገኙም ቦታ። በዛም ስትሄዱ የልውል ሰዎች አሉ የአቤልም አሉ። እዛ የቴድሮስ ቦታ የሚሰራው ልጅ እሱ ራሱ እያገዛቸው ነው እኔ እንጃ ዘላለም ግን እያገዛቸው ነው አይደል? እሱ አላወቅሁም፣ ዘላለም ይኖር አይኖር አላወቅሁም። ግን አጣራለሁ። እስካሁን ድረስ ስላልሰማው ስለዘላለም ግን እሱም እንደምታየት ፖስት እያደረገ አይደለም ቪዲዮ አላቅም። አረ ዋናው ነገር የሰራተኛዋ ነገር መገኘቱ ራሱ ትልቅ ነገር ነው። ከዚህ በላይ ደስታ የለም። ከዚህ በላይ አቤል አሁን በትንሹ ከበፊቱ ጭንቀቱ ሁሉ ነገር አሁን በጣም የሚቀለ ይመስለኛል። ከደስታ ላይ ደስታ እየተደረበለት ነው። አስባችሁታል። ንጹህ ስትሆኑ እግዚአብሔርም እንደዚህ ነው። በቃ በምትሄዱበት ሁሉ ስኬት አማ ነው የሚያረጋችሁ። ያለ ስራችሁ መቀጣት የለባችሁም ተብሎ እንግዲህ ነፃ ለሚወጣ ነው ወንድማችን። ኦ የእናቱ አምላክ እውነት! የእናቱ እምባ፣ የእናቱ ጸሎት፣ የእናንተስ የተመልካቾች ጸሎት እ የት ይሄዳል? እግዚአብሔር ይመስገን፣ ገና ታሪክ ይሰራል። እነዚህ ሁለት ልጆች ሳይወዱ በግድ ተገርፈው እዛ ቤት ውስጥ ማን አምጥቶ ሬሳ እንዳስቀመጠ እንግዲህ በተለይ ዘበኛው የሚያውቃል። ልጅቷም ታውቃለች። ስለምታውቅ ነው እዛ ቤት የጠፋችው እንጂ የሆነ ነገር ባያውቁ ሁለቱም ተመካክረው እሷ በጠፋች፣ እሱ ደግሞ ተከታትሎ አይጠፉም ነበር። ግን የሆነ እንትን የሚጠራጠሩት የእነሱ ሰው ወይ ብቻ አላቅላቸውም። እንግዲህ እውነቱን ከእነሱ አንደበት የምንሰማ ይሆናል። ማምለጥ የሰው ነፍስ ነው፣ የዶሮ ጫጩት አይደለም። እዚህ ጋር እንትን ብሎ ያለው እና ሰው እየቀለዱ ይሆን የምን እያሉ አላቅም። እነዚህ ሰዎች መጨረሻቸው እንግዲህ ምን እንደሚሆን አብረን እናያለን። ልኡላችንን ግን አመስግኑት፣ የእውነት ሁላችሁም ልኡልን በጣም በጣም በጣም ለአቤል ትልቅ ስራ ትልቅ ይሄን ሁሉ ስኬት እያሳካ ያለው ከጀርባ ያሉት እና ልኡል ነው በቃ። ዋናውን እንትን ዋናውን እንትን እየተጫወተ ያለው እና ሌሊት ኃይሉ ቀን ኃይሉ እየተከታተሉ እነሱን እንግዲህ ልጅቷን ወደ ሌላ እንትን ለመሸኘት ነበር። ግን አልተሳካላቸውም። በዛም አሉ በዛም አሉ ምንም አልተሳካላቸውም። ስለዚህ ከእጃቸው እስከምትገባ ድረስ እንግዲህ እናንተን በጸሎት አስቧቸው። የአቤል የንጹሀን ምንም በማያውቀው መቀጣት መታሰር የለበትም። ስለዚህ እግዚአብሔር ይመስገን ማለት ነው። ከዚህ በላይ ምንም ደስታ የለም የሆነት ብታመልጥስ የሆነ ሀገር ቢሸኛትስ ስንት ነገር አለ እንዴ? እና እነሱ ስለተከታተሉ ነው ይሄ ሁሉ ውጤት የመጣው። አቤል እራሱ ከበፊቱ አሁን ትንሽ እንትኑ መለስ ያለለት ይመስለኛል እነዚህ ሁለት ሌባዎች ከተገኙ ቢያንስ ከዛ ሁሉ ጭንቀት ከዛ ሁሉ እንትን የሚቀለው ይመስለኛል። እውነት ቀኑን እየቆጠረ ሶስት ቀን ቀረኝ አራት ቀን ቀረኝ ለመታሰር እያለ ራሱን በራሱ ቤት ውስጥ ቁጭ ብሎ በእንትን እያሰበ ነበር። ስለዚህ ይሄ ሁሉ አልፎ እንግዲህ የነዚህ ሰዎች ጉዳቸው ወጥቶ መታሰርም ያለባቸው ሰዎች መታሰር አለባቸው። ነፃ መውጣት ያለባቸው ሰዎችም ነፃ መውጣት አለባቸው ስለተባለ። ይህን ጉዳይኛ የሆነ ሰውዬ በትንሹም ቢሆን እንግዲህ ደስ የሚል ዜና ነው ብዬ ነው ማስበው። እንግዲህ አብዛኞቻችሁ ደግሞ በጣም ስለምትጨነቁ ነው። በተለይ በቤት ሰራተኛዋ ዙሪያ ብዙ ሰዎች እየጠየቃችሁኝ ነው። እኔ ደግሞ ያልሆነ ነገር ካልሰማው እንደዚህ እንደዚህ ብዬ ለመናገር እንትስ ስለሚለኝ ዝም አልኳችሁ። ምክንያቱም አዲስ ነገር ሲኖር እንደዚህ እነግራችኋለሁ ነው ያልኳችሁ። ብቻ አሁን ላይ ያለው ነገር እንደዚህ ነው። ይሄንን የሰማሁት ቀጣይ ደግሞ ምን እንደሚፈጠር አብረን ና ይሆናል። ከዚህ በላይ ላቤል ትልቅ ነገር የለም። አሁን ደግሞ እንዳያመልጥባቸው በደንብ መጠባበቅ ያለባቸው እንደውም ከተቻለ በህግ ጠለላ ስር ቢቆዩ ቃላቸውን እስከሚሰጡ ድረስ የተሻለ ነው ዘበኛውም ሆነ ያችም ሆነች ማለት ነው። መልሰው እንዳይጠፉ ያው ፍራቻ ምንም እንትን ስላለባቸው። አንደኛ ነገር እነዚህ ሰዎች የቀጠሯቸው ሰዎች እንደዚህ እንደዚህ በሉ ዋሹ ምናምን ተብለው እንትን ሊሉ ይችላሉ። እሱም እሱም ውሸቱ ምንም እንትን ሲደበላለቅባቸው ልጆቹ ያልሆነ ነገር ስህተት እንዳይሰሩ በህግ እንትን ቢቆዩ የተሻለ ነው ለአቤልም ሆነ ለደህንነታቸው ማለት ነው። አንደኛ እነሱ ከጀርባ ያሉት እነሱ ያኞቹ ይፈራሉ፣ አንደኛ ደግሞ የአቤልን እንትን ይፈራሉ። ስለዚህ ከሁለቱ ነው ትክክለኛ መረጃ ላይ ሰጡ ይችላሉ። ስለዚህ በነፃነታቸው እንትን ብለው የሚመቻቸው እንዲናገሩ እውነትን ማውጣት ስላለባቸው ማለት ነው። ተገርፈው ሳይሆን እውነትን እውነት ያዩትን እንትን ብለው እነሱ አሁን እነዚህ ሰዎች አሁን ቤት ሰራተኛውም ሆነ ዘበኛውም እርግጠኛ ነኝ በብር እንትን ብለው ነው ወይ ሀያ ሺህ ብር ነው ወይ አስር ሺህ ብር ነው። ለእነሱ አስር ሺህ ብር በጣም ህይወታቸውን የሚቀይረው ነው የሚመስላቸው፣ ምስኪን ግን ምን አይነት ህይወታቸውን እንደሚያበላሸው እየቆዩ እየቆዩ ነው የብሩን እንትን የሚያውቁት። ስለዚህ ሁለታቸውም አሁን ላይ ቢያንስ እውነትን እንዲናገሩ ማድረግ ያለባቸው የህግ አካላት ናቸው። ከዛ ውጪ እንግዲህ እኔ አብሔር ነኝ እግዚአብሔር አምላክ ነፃ ያውጣልን እያላችሁ ሁላችሁም ጸሎት አድርጉ። የሁላችሁም ጸሎት ነው አሁን ላይ እነዚህ ሰዎች እንግዲህ ከገቡበት እየተለቀሙ ያሉት እውነት ንጹህ ስትሆኑ ምንም ነገር እንትንኩ በህሊናችሁ በሰው ልጅ አቤል ደግሞ እንግዲህ እያያችሁት ነው። በተለይ በሰው ዙሪያ በጣም ብዙ ደክሞ በጣም ብዙ ነገር ለብዙ ሰዎች መፍትሄ ያመጣ ወንድማችን ነው። የዛሬው ብቻ ሳይሆን እዚህ በፊት ራሱ በጣም ብዙ ነገር ሲሰራ የነበረ ጀግና ወንድማችን ነው። አሁን ደግሞ እንዳያው የሰው ልጅ እንግዲህ አንዳንድ ጊዜ ስኬታማ ትሆኛለሽ፣ አንዳንዴ ደግሞ ባላሰብሽው እንትን ትወድቂያለሽ። ስለዚህ አሁን ላይ እንደዚህ ስለሆነ፣ እኛ የምናውቀው የድሮን አቤል፣ ጠንካራ አቤል፣ ጀግናው አቤል ለሰዎችም ባ የሚያብስ ስንት ነገር ስንት ታሪክ ስንት እንትን ሰርቷል። ስለዚህ የአሁኑ ደግሞ እግዚአብሔር ደግሞ ወደ ራሱ እንትን ብሎት ንጹህነቱን ተረጋግጦለት ወደሚወደው ስራ እንዲመለስ ለወንድማችን ምኞቴ ነው። ደግሞም ይሳካል ምንም ነገር ስለሌለበት አሻራ ስለተገኘበት ብቻ ይታሰራል ማለት አይደለም፣ እና እግዚአብሔር ያግዘው ነው የምለው ወንድማችን። ሁላችሁም በጸሎታችሁ አስቡት። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል እንግዲህ ስለ ሰራተኛዋ የሰማሁት መረጃ ይሄን ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ደስከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከመንገራ ድረስ ደህና ደህና ደህና ሰንብቱ እያልኩኝ ሀገራችን ኢትዮጵያም ሰላም ያደርግልን። ላቤል ወንድማችን ለሁላችሁም ጸሎት አድርጉላችሁ። እኔንም ለምታበረታቱኝ እህት ወንድሞቼ ከልብ እያመሰገንኩኝ ሰላማችሁ ይብዛልኝ እያልኩኝ እንግዲህ አዲስ አዲስ ቪዲዮ ሲለቅ እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላማችሁ ይብዛ። ባይ ባይ።